አቄ ጉባኤና የቀጥታ ስርጭት ገቢ ማሰባሰቢያ መርሃ ግብር ጥሪ ከኩክ የለሽ ቅዱስ ማርያም ገዳም በመላው ዓለም የምትገኙ ኦርቶዶክሳውያን ሁሉ እንኳን ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። በሰሜን ሸዋ ሀገረ ስብከት በደብረ ብርሃን ከተማ የምትገኘውና በድንቅ ታምራቷና ፈዋሽነቷ በዓለም የምትታወቀው ታሪካዊቷ የኩክ የለሽ ቅዱስ ማርያም ገዳም በአባ ኃይለ ጊዮርጊስ አማካኝነት 14 ዓመታትን ጊዜ ፈጅቶ በአራት ፍልፍል ዋሻ አብያተ ክርስቲያናትና በአንድ ቤተ ክርስቲያን እንደተገደመች ይነገራል። እነሆ በፍልፍል ዋሻዎቹ ላይ በተፈጥሯዊና ሰው ሰራሽ ክስተቶች ምክንያት በቤተ ክርስቲያኗ አቅም ሊቀለበስ የማይችል የመደርመስና የመሰንጠቅ አደጋ ተደቅኖባታል። በገዳሟ ከሚገኙት አብያተ ክርስቲያናት መካከል እጅግ ጥንታዊና ታሪካዊ በሆነው ሳሪያን ቅዱስ ሚካኤል በዓመታዊ ክብረ በዓሉ ቀን ሰኔ 12 2017 ዓ ም የሀገራችን ተጋባዥ ዕውቅ አባቶች ዘማሪያንና የቤተ ክርስቲያን አገልጋዮች በተገኙበት በድምቀት ይከበራል። በተያያዘም ከሰኔ 13 2017 ዓ ም ከቀኑ 10 ሰዓት ጀምሮ በቲቲቪ ኢትዮጵያ፣ በራማ ሚዲያ፣ በሁለተ ማርያም ሚዲያ፣ በአዘኤል ሚዲያ፣ በኢቲአርቲ ሚዲያ፣ በምርኩዝ ሚዲያ፣ በሰማያት ሚዲያ እና በሌሎችም ዓለም አቀፋዊ ተደራሽነት ባላቸው ተቋማትና ታዋቂ ግለሰቦች የእናታችን የኩክ የለሽ ማርያም ገዳም የቅርስ መልሶ መጠገን ድጋፍ የቀጥታ ስርጭት ገቢ ማሰባሰቢያ መርሃ ግብር ይካሄዳል። እኛም በንግስ ክብረ በዓሉና በጉባኤው በመገኘት እንዲሁም የቀጥታ ስርጭቱን በመደገፍና ለዓለም እንዲደርስ በማድረግ የበረከቱ ተካፋይ እንድንሆን ገዳሟ ጥሪዋን ታቀርባለች። ተጨማሪ መረጃ ለማግኘት በ0961820000፣ በ0961830000፣ በ0961840000 ይደውሉ። አባቶቻችን ያቆዩልንን የእመቤታችንን ቤት ዳግም ወደ ነበረበት እንመልስ። የኩክ የለሽ ማርያም ገዳም አስተዳደር